የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት አመታዊ የጥናት ምርምርና ስርጭት አውደ ጥናት መድረክ በሐዋሳ ከተማ አካሂዷል። በአውደ ጥናቱ ከፌዴራል ከክልል፣ ከዞንና ከወረዳ የተውጣጡ የመንግስት የስራ ኃላፊዎች ከፍተኛ የትምህርት ተቋማትና ተመራማሪዎች ተገኝተዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳህ ኃይሉ እንዳሉት በጤናው ላይ የሚደረገው ጥናትና ምርምር የዘርፉን ደረጃ የሚያሻሽልና እንዲሁም የተቋማቸው ዋናው የስራ ድርሻ መሆኑን ገ ገልጸዋል። የህብረተሰብ ጤና ኢንስቲትዩቶች ባህሪያቸውም መረጃዎችን ያመነጫሉ፣ ያው ለህዝብ ለህብረተሰብ ጤና አገልግሎት እንዲውል ያደርጋሉ፣ ውጤታማነታቸውን ይከታተላሉ። እንዲሁም ደግሞ የምንከተላቸው የምንጠቀምባቸው የተለያዩ ህብረተሰብ ጤና አገልግሎቶች እንዲሻሻሉ ኢኖቬቲቭ የሆኑ ማለት አዳዲስ ግኝቶችን አዳዲስ ስልቶችን፣ አዳዲስ ሳይንሳዊ ስነ ዘዴዎችን በማሳየት የጤና አጠቃላይ የጤና ፕሮግራሙ እንዲሻሻል ትልቅ አስተዋጽኦ ነው የሚና አላቸው። ተልኳቸው በዋናነት የኢትዮጵያውያንን የህዝባችንን ጤና ማሻሻል ነው። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ባስተላለፉት መልእክት የጤናው ሴክተር ለማህበረሰቡ የተሻለ አገልግሎት መስጠት እንዲችል በጥናትና ምርምር ላይ መሰረት አድርጎ መስራት እንደሚገባ ጠቁሟል። የጥናት ምርምር ስራዎቻችን ደግሞ በተለይ ጠለቅ አድርገን ችግሮቻችንን ለይተን፣ እንዲሁም ደግሞ መፍትሄዎቻችንን ሳይንቲፊክ በሆነ መንገድ ቀጣይነት እንዲኖራቸው ያላቸው ቀጣይነት እንዲኖራቸው ትልቅ አቅም የሚሆነን ጥናትና ምርምር ተግባሮቻችን ናቸው። ይህን ደግሞ የሚሰራው በክልሉ ታቅዶ የሚሰራው እንዳለ ሆኖ ግን በዛ ብቻ በቂ ስላልሆነ ወይም ደግሞ በዛ ተሰርቶ የሚያልቅ ስላልሆነ እንደዚሁ ከተቋማት ጋር ተቀናጅተን መንግስታዊ ካልሆኑ ድርጅቶች ጋር፣ መንግስታዊ ከሆኑ ድርጅቶች ጋር ተቀናጅተን የምንሰራው ተግባር ነው። ዛሬ የምናደርገው የሪሰርች ዲስሚኔሽን ወርክሾፕ ሰምተን ብቻ የምንሄደው ሳይሆን እቅድ አቅደን ፕላን አድርገን እኔ ለእኔ ይሄ በምን መልኩ እጠቀማለሁ ለወረዳይ ለተቋሜ፣ ለዞኔ ብለን ይዘን የምንሄድበት እና ወደ ውጤት የምንቀይርበት በተቋማቸውና በሌሎች አጋር አካላት የሚጠኑ ጥናቶች ተግባር ላይ ውለው የህብረተሰቡን ችግር ለመቅረፍ ለሚሰራው ስራ መስሪያ ቤታቸው እየሰራ መሆኑን የጠቆሙት የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ ናቸው። የዛሬውም ዋናው መድረክ ከአስር በላይ ጥናቶች ይቀርባሉ። ዛሬ እነዚህ የሚቀርቡ ጥናቶች ግኝት አለ የተገኘ ያ ደግሞ ወደ ተግባር ከሚመለከታቸው አካላት ጋር ጤና ቢሮ፣ ሀዋሳ ዩኒቨርሲቲ፣ ከክልሉ ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴዎችም ከኛ ጋር አሉ። ና ከነዚህ ጋር እንግዲህ ሰፊ ውይይት ይደረጋል። በየትኛውም ደረጃ ላይ የሚሰሩ ስራዎችና ውጤቶች ምክንያታዊ በሆነ መንገድ ካልሆነ በስተቀር ለሀብት ብክነት የሰው ጉልበት በተለያየ እንትን ነው ውጤትም ላይመጣ ስለሚችል ጥናት ከተጠና በኋላ ደግሞ ሸልፍ ላይ መቀመጥ ያለበትም ወደ ፕሮጀክት ተቀይሮ ስራ መሰራት አለበት። በሀዋሳ ዩኒቨርሲቲ በወባ ዙሪያ ተመራማሪ የሆኑት ዶክተር ዳዊት አዋሪያ በበኩላቸው ከመፍትሄው በፊት የችግሩን መንስኤ በሳይንሳዊ መንገድ ማጥናቱ የህብረተሰቡን የጤና ችግር በዘላቂነት ለመፍታት ለሚሰራው ስራ ፋይዳው የጎላ መሆኑን ገልጸዋል። የምርምርን ስራ የሚሰሩ ሰዎችና የሚተገብሩ ሰዎች አይገናኙም። አይተዋወቁም ማለት ይቻላል። መንግስት በእነዚህ ስራ በሚሰሩ ወይም ደግሞ ሴክተር መስሪያ ቤቶች ውስጥ ያሉት ችግርን የሚፈቱበትን መንገድ ተከትለው በመሰላቸው ይሄዳሉ። የምርምር ስራዎች ደግሞ ተመራማሪዎቹ ሰርተው ወይ አሳትመው ወይ ደግሞ በላቦራቶሪዎች አስቀምጠው ያልፉታል። የተጠናውን ጥናት አምጥተው ወደ ኢንዲዩዘርስ የምንላቸው ወይም ደግሞ ወደ ማህበረሰቡ ይዞ ከሚሄዱት ጋራ የመነጋገር እድል አይኖራቸውም። ስለዚህ ሁለ መደረግ ያለበት እና መሆን ያለበት ምርምሮች ከተሰሩ በኋላ ልክ አሁን ሲዳማ ህብረተሰብ ጤና ኢንስቲትዩት እንደሚያደርገው ወደ እነሱ ቀርበው እናም የክልል ጤና ቢሮዎቹ ጋር ቀርበው አስፈጻሚዎቹ ያንን ሀሳብ እንደ መሪ መንገድ ወደ ማህበረሰቡ ይዞ መውረድ ይችላሉ ማለት ነው። ጥናትና ምርምር፣ የድንገተኛ አደጋ ቅኝትና ምላሽ መስጠት፣ ጥራት ያለው የላብራቶሪ ማቅረብና መቆጣጠር፣ የመረጃ ቋት መያዝ የኢንስቲትዩቱ ተቀዳሚ ተግባር ነው።